የዜና መጽሔት የትግራይ ተፈናቃዮች ሰልፍ፣ ሰራተኞች ከግብር ነፃ እንዲሆኑ ለመንግሥት ምክረ ሐሳብ መቅረቡ፣ እንዲሁም የቱለማ ገዳ የስልጣን ሽግግር ሂደት መጀመሩን የሚያስቃኙ ዘገባዎችን አካቷል። የዜና መጽሔት ቀዳሚው ወደ መቀሌ ይወስደናል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ያሉ የጦርነት ተፈናቃዮችን ለመመለስ መንግሥታቸው ዝግጁ መሆኑን ገለጹ። በጉዳዩ ላይ ከትግራይ ክልል ጊዜያዊ አስተዳደር ጋር ንግግር እየተደረገ መሆኑንም አንስተዋል። ይበንዲ እንዳለም ተቃውሞ ላይ ያሉት በትግራይ ያሉ በጦርነት የተፈናቀሉ ወገኖች ሶስተኛ ቀናቸውን ይዘዋል። ሁነቱን ተከትሎ ዛሬ በመቀለ ሁሉም የመንግስት መስሪያ ቤቶች ተዘግተዋል። የትግራይ ጊዜያዊ አስተዳደር የተቃዋሚዎቹን ጥያቄ እንደሚደግፍ አስታውቋል። በሌላ በኩል ቅድሚያ ለሰብአዊ መብቶች የተባለ የመብት ተሟጋች ድርጅት የተፈናቃዮች ጥያቄ በአፋጣኝ ምላሽ እንዲያገኝ የጠየቀ ሲሆን የፖለቲከኞች መጠቀሚያ መሆን የለበትም ብሏል። ከመቀለ ሚሊዮን ኃይለ ሥላሴ ዝርዝሩ ልኮልናል። ሶስት ቀንና ሌሊት የዘለቀው በመቀለ ሮማናት አደባባይ እየተደረገ ያለው የተፈናቃዮች ሰልፍ ዛሬ በመዝጊያ ስነ ስርዓቱ ከተፈናቃዮች በተጨማሪ በርካታ የከተማዋ ነዋሪዎች የመንግስት ሰራተኞች፣ እንዲሁም ባለስልጣናት ታድመውበታል። የኢትዮጵያ መንግስት የትግራይ ህገ መንግስታዊ ግዛት እንዲሁም ተፈናቃዮች እንዲመልስ የሚጠይቀው ይህ ሰልፍ ተፈናቃዮች መጪው ክረምት ለአምስተኛ ጊዜ በተፈናቃዮች መጠለያ ማሳለፍ የለባቸውም የሚሉና ሌሎች መፈክሮች ተስተጋብተውበታል። የትግራይ ጊዜያዊ አስተዳደር የተፈናቃዮች ጥያቄ እንደሚቀበል እንዲሁም እንደሚ እንዲደግፍ የገለጸ ሲሆን በዛሬ ሁለትም ሁሉም የመንግስት መስሪያ ቤቶች ተዘግተው ውለዋል። የመንግስት ሰራተኞች በዚሁ የተፈናቃዮች ሰልፍ በመገኘት አጋርነታቸው አሳይተዋል። በዚሁ ሁነት ንግግር ያሰሙት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ ለዚህ ጥያቄ የኢትዮጵያ መንግስት አፋጣኝ ምላሽ ሊሰጥ ይገባል ብለዋል። ህዝብ በትግራይ ህዝብ ላይ ተጭኖ ያለ ግፍና መከራ ከመጠን አልፎ እየፈሰሰ ነው። በዚሁም ምክንያት ሁሉም ሰው ትዕግስቱ እያለቀ ነው። ስለዚህ የኢትዮጵያ መንግስት ይሁን ዓለም አቀፉ ማህበረሰብ ማህበረሰብ የትግራይ ህዝብ ጩኸትን ጆሮ ሰጥተው ሊሰሙ ለሰላም ዋጋ ሰጥተው እንዲሰሩ አሁንም ደግመን ደጋግመን ጥሪ እናቀርባለን። የትግራይ ህዝብ ካሳና ምስጋና እንጂ ግፍና መከራ የሚገባው ህዝብ አይደለም። ካሳን ሞሳን እምበር ግፍዕን መንከራን ዝግቦ ህዝብ አይኮናል። ይህ በእንዲህ እንዳለ በቅርቡ ከተቃዋሚ ፓርቲዎች ጋር ውይይት ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዚሁ ውይይት የትግራይ ተፈናቃዮች ጉዳይ ያነሱ ሲሆን መንግስታቸው ተፈናቃዮች ለመመለስ ዝግጅ መሆኑ እንዲሁም በዚሁ ጉዳይ ከትግራይ ጊዜያዊ አስተዳደር ጋር ንግግር ያደረገ ስለመሆኑ ጠቁመዋል። የተፈናቀሉ ሰዎች መመለስን በሚመለከት መቶ ፐርሰንት ዝግጁ ነን። እኛ መቶ ፐርሰንት ነበር ነን። ራያ እኮ መልሰናል። ራያ ተመልሰዋል። የተፈናቀሉ ሰዎች ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። ኢትዮጵያ መንግስትና ህወሓት በዚህ የተፈናቃዮች ጉዳይ የሚወዛገቡ ሲሆን ህወሓት በጦርነት ወቅት በኃይል የተወሰደው የትግራይ ህገ መንግስታዊ ግዛት እንዲመለስ እንዲሁም ተፈናቃዮች ወደ ቀያቸው እንዲሰፍሩ የሚል ሲሆን፣ የኢትዮጵያ መንግስት በበኩሉ የትግራይ ህገ መንግስታዊ ግዛት አከራካሪ አካባቢዎች ብሎ ይጠራቸዋል። ተፈናቃዮች ለመመለስ ግን ዝግጁ መሆኑ ሲገልጽ ቆይቷል። ይህ በእንዲህ እንዳለ በዚሁ ጉዳይ ዙሪያ መግለጫ ያሰራጨው ቅድሚያ ለሰብአዊ መብቶች የተባለ የመብት ተሟጋች ድርጅት የተፈናቃዮች ጥያቄ ንጹህና የመኖርና አለመኖር ጥያቄ ነው ያለ ሲሆን ሁሉም አካላት ተፈናቃዮች እንዲመለሱ ጫና እንዲፈጥሩ፣ ፖለቲከኞች ግን ይህ የተፈናቃዮች ጥያቄ ለጥቅማቸው ከመዋል እንዲቆጠቡ ጥሪ አቅርበዋል። ዛሬ በመቀለ በነበረው ሁነት ንግግር ያሰሙት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኔ ላሰፋ የትግራይ ብሔራዊ ጥቅሞች በሰላማዊ መንገድ ለማረጋገጥ ሁሉም አይነት ጥረት እናደርጋለን ስንል፣ በሰላማዊ መንገድ ካልተፈታ የትግራይ ክብርና ሉዓላዊነት ተደፍሮ እና ተወሮ ይቀራል ማለት አይደለም ሲሉ ገልጸዋል። ትናንት ማታ በመንግስታዊ ቴሌቪዥን ጣቢያዎች የተሰራጨው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከተቃዋሚዎች ጋር ያደረጉት ውይይት፤ ጠቅላይ ሚኒስትሩ በትግራይ የህገ መንግስት ጥሰት ቢኖርም ውጊያ ብናስቀር ብለን እያለፍን ነው ብለው የገለጹ ሲሆን፣ ይሁንና መንግስታቸው ከቀድሞ በበለጠ የመከላከያ ኃይል ገንብቶ እንዳለ ሲናገሩ ተደምጧል። ለዲ ደብልዩ ዘገባ ሚሊዮን ኃይለሥላሴ መቀለ። በወር ከ64 የአሜሪካ ዶላር ወይም ከ8324 ብር በታች የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር ሀሳብ ማቅረቡን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ገለጸ። አሁን በስራ ላይ ባለው የፌዴራል ገቢ ግብር አዋጅ መሰረት ከ 7800-10900 ብር ወራዊ ክፍያ የሚያገኙ ሰራተኞች ከገቢያቸው 30 በመቶውን ለመንግስት ግብር ይከፍላሉ። የገንዘብ ሚኒስቴር ዝቅተኛ ደሞዝ ያላቸው ከግብር ነፃ ይሁኑ የሚለውን እንደማይቀበለው ሲገልጽ ኢሳማኮ በበኩሉ አቅም ያለውን ግብር ከፋይ ትቶ በፔሮል የሚያገኘውን ብቻ በማሳደድ ሀገር ማሳደግ አይቻልም ሲል ይከራከራል። ዝርዝሩን ከአዲስ አበባ ሰለሞን ሙጪ አጠናቅሮታል። የገንዘብ ሚኒስቴር ከሰራተኛ የሚቀነስ ግብርን ጨምሮ ሌሎች የገቢ ጉዳዮችን የሚመለከተውን የገቢ ግብር አዋጅ ለማሻሻል ባስደረገው ጥናት በየወሩ ከመቀጠር የሚገኝ ገቢ ከግብር ነፃ የሚሆነው የትኛው የደሞዝ መጠን ላይ ነው ለሚለው ሶስት አማራጮችን አቅርበዋል። እነዚህም 1ሺ2መቶ 1ሺ6መቶ ወይስ 2ሺ ብር ከሚከፈላቸው ላይ ይሁን የሚሉ ናቸው። የኢትዮጵያ ሠራተኞች ማኅበራት ኮንፌዴሬሽን ግን ዝቅተኛ ከግብር ነፃ መሆን ያለበት የደሞዝ መጠን 8300 ብር ነው ማለቱን የኮንፌዴሬሽኑ ፕሬዚዳንት አቶ ካሳሁን ፎሎ ለዶቼ ቬለ ገልጸዋል። ይህንን የገንዘብ መጠን መነሻ ያደረጉትም ኢትዮጵያን ጨምሮ ታዳጊ በሚባሉ ሀገራት አንድ ሰው በቀን 2.15 የአሜሪካን ዶላር በታች የሚያገኝ ከሆነ ድሃ የሚባል ስለመሆኑ ዓለም አቀፍ ትንተና ያለ በመሆኑ ነው ብለዋል። በወር ስልሳ አራት ዶላር ማለት ነው። ስልሳ አራት ዶላር ወደ ኢትዮጵያ ስንቀይር ስምንት ሺ ሶስት መቶ ሀያ አራት አካባቢ ይመጣል። እሱ ትንሽ ከፍትም ሊል ይችላል። ከዛ ይህን የሚያገኝ ድሃ ከተባለ ከሱ በታች የሚያገኝ ሰው መክፈል የለበትም ነው የኛ ሎጅክ። ግብር መክፈል አይጠበቅበትም ነው። ጥናቱን በሚመለከት የገንዘብ ሚኒስቴር ባደረገው ውይይት ላይ መሳተፉን የገለጸው ኮንፌዴሬሽኑ መንግስት ያጠናውና ያቀረበው አማራጭ የደሞዝ ወለል እጅግ ዝቅተኛ ነው የሚል መከራከሪያ ያቀርበዋል። ምክንያት ያለው ከኑሮ ውድነትና ከገንዘብ የመግዛት አቅም አንጻር ነው። እንደ ኬንያ እስከ ሀያ አራት ሺ ብር ግብር የማይከፈልበት ነው። ከሀያ አራት ሺ በኋላ ነው ግብር የሚከፈልበት ማለት ነው። ስለዚህ እኛ ደግሞ ሀያ አራት ሺ ውን ትተን እንደ ሀገራችን ተጨባጭ ሁኔታ እንደ ኑሮዋችን ሁኔታ አገናዝበን እሱም በሶስት እጥፍ ወርደን ስምንት ሺ ሶስት መቶ ሀያ አራት ቢሆን የተሻለ ነው የሚል አስተያየት አቅርበናል። በገንዘብ ሚኒስቴር የታክስ ፖሊሲ መምሪያ ኃላፊ አቶ ሙላይ ወልዱ ጥናቱን ባቀረቡበት ወቅት ይህ የማሻሻያ እርምጃ መንግስትን በቢሊዮን የሚቆጠ ቁጥጥር ከፍተኛ ገቢ የሚያሳጣው መሆኑን ጠቅሰዋል። ሙሉ በሙሉ ደሞዝ ነፃ በሚሆን መልኩ የሚጠይቃል። ለምሳሌ ያ የሀገሪቱ አቅም በማይፈቅዱ ደረጃ ነው የሚሆነው ማለት ነው። እንደ ኬንያ ወይ እንደ ደቡብ አፍሪካ እንደምናምን ብለን መሄድ አንድ እንደ አቅማችን የሚያደርጋችን ሁኔታ ነው መሄድ አለብን። ለሁለት ሺ አስራ ስምንት አመተ ምህረት አንድ ነጥብ ዘጠኝ ሶስት ትሪሊዮን ብር የፌዴራል በጀት ተደግፎ መቅረቡን ከሳምንት በፊት ለሕዝብ ተወካዮች ምክር ቤት ያቀረቡት የገንዘብ ሚኒስትሩ አህመድ ሺዴ የልማት ፍላጎታችንን ለማሳካት የሀገር ውስጥ ገቢ ማሳደግ ላይ በከፍተኛ ደረጃ መስራት ይኖርብናል ሲሉ ተደምጠዋል። ታክስ መሰብሰብ እጅግ በጣም ከፍተኛ ታሪካዊ ወቅት ላይ ነው የምንገኝ ለምን የሚባል የገባንበት የማክሮ ኢኮኖሚ ሪፎርም ትልቅ ኃላፊነት መንግስት ላይ ሚጥ ነው። አቶ ካሳሁን ግን ዝቅተኛ ደሞዝ ተከፋይ ሰራተኞችን ከግብር ነፃ ማድረግ ገቢ ያሳጣል የሚለው ብቻ ሳይሆን የሰራተኛው ኑሮ መታየት አለበት በሚል ያቀረቡት አማራጭ ተቀባይነት እንዲያገኝ ይከራከራሉ። ግብር ማስፋት ማለት ግብር መክፈል የሚገባው አቅም ያለው እሱን ትቶ በፔሮል የሚያገኘውን ብቻ በማሳደር አገር ማሳደግ አይቻለም። በልቶ ያላደረ ሰው ምርታማ ሊሆን አይችልም። በምንም ሳይ አሁን በሥራ ላይ ባለው የፌዴራል ገቢ ግብር አዋጅ ከስድስት መቶ ብር ጀምሮ የሚከፈለው ተቀጣሪ ግብር ለመንግስት የሚከፍል ሲሆን ከሰባት ሺ ስምንት መቶ እስከ አስር ሺ ዘጠኝ መቶ ብር ወርሃዊ ክፍያ ወይም ደሞዝ የሚያገኝ ቅጥረኛ ሰራተኛ ከገቢው ሰላሳ በመቶውን ከዚያ በላይ የሚያገኙት ደግሞ ሰላሳ አምስት በመቶ ገቢያቸውን ለመንግስት ግብር ይከፍላሉ። ለዲ ደብልዩ ሰለሞን ሙጨ ነኝ ከአዲስ አበባ። የቱለማ ኦሮሞ በየስምንት ዓመታት የሚያከናውነውን የስልጣን ሽግግር ለማድረግ ወደ ህግ ማርቀቅ ስርዓት መግባቱን አስታወቀ። ካሳለፍነው ቅዳሜ ጀምሮ ለሂደቱ የሚያከናውነውን የኦዳ ነቤና ጨፌቱማ ስርዓት ጀምሯል። ከአዲስ አበባ ስዩም ጌቱ ዝርዝሩ ልኮልናል። በቱለማ የኦሮሞ ጎዛ በየስምንት ዓመቱ ስልጣን እያሸጋገሩ አገር የማስተዳደር ሚናቸውን የሚወጡ አምስት የገዳ ስርዓት ፓርቲዎች አሉ። ምችሌ፣ ዱሎ፣ ሮበሌ፣ ብርመጂና ኮረታ ይሰኛሉ። ያለፉትን ስምንት ዓመታት የስልጣን ዘመናቸውን እያጠናቀቁ ያሉት የቱለማ አባገዳ ጎበና ሆላ ፓርቲያቸው ሆረታ ጋር የስልጣን ጊዜያቸውን በመጠናቀቁ ዋዜማ ላይ ናቸውና አሁን ለሚችሌ የገዳ ስርዓት ወይም ፓርቲና በሂደቱ ለሚመርጡ አባገዳ ስፍራውን ሊለቁ በዱካም አካባቢ በሚገኘው ኦዳነቤና አቃቂ አካባቢ ባለው ጨፌቱማ ወይም ህግ በሚረቅበት ስፍራ ስርዓቱ እየተከናወነ ነው። ስልጣን ሊረከብ መዳረሻ ላይ ያለው የሚችሌ ገዳ ወይም ፓርቲ አባል የሆኑትና በስርዓቱ እየተሳተፉ የሚገኙት የስርዓቱ አዋቂ ክያ ከበደ ለዶችቬሌ እንደተናገሩት አሁን በቱለማ ኦሮሞ ገዳ ስርዓት የተጀመረው የኦዳ ነቤና ጫፌ ቱማ መሰባሰብ የምጠቃለለው በሰላማዊ የስልጣን ሽግግር ነው። አዎ ዋናው ስልጣኑ መሸጋገር ነው፣ መከባበል ነው። እንግዲህ ባሊ ወይም አለጌ ነው፣ ባለው ወረውኝ ነው። አሁን አልሲሳ ወይም ቁረታ የምባለው ገዳ ለምችል ወይም ለመውጠና አለንጋሩም ለመስጠት ዝግጁ ነው። ሰሞኑን ያው ከኦዳ ነቤ ጀምሮ ትናንትና ጨፌ ደንጉር አደረግ ነው። ከዛ ማታ እዚ ጨፌ ቱማ ገብትን አድር ነው። ቃቂ እዛ ነን ነው ትኮችን ነው አሁን የሚያስተምሩ እዚህ ማለት ነው። የኦዳ ነቤው መሰባሰብ ዋና ዓላማ የተጣሉትን ማስታረቅና ችግሮችን በንግግር መፍታት ነው የሚሉት ክያ፣ በቱለማ ልጆች መካከል ስልጣኑን ለማስተላለፍ አሁን እየተከናወነ ያለው ህግን የማርቀቅና የማሻሻል ስራው ግን ረዘም ያለ ጊዜ ሊወስድ እንደሚችል ጠቁመዋል። አሁን ስልጣኑ የሚያሳልፈው ያው ቱለማ ዘሩ ነው። የቱለማ ልጆች ነው ማለት ነው። የቱለማ ልጆች ሶስት ናቸው። ዳቂ በቶ ና ዲሌ ናቸው ሶስት ናቸው። ኢትዮፒስም ነገር አሁን ጉንበና የሚያስተዳድርበትን ስርአት ችል ይቀይራል። ያው የነበረ አይነካም። የትኞቹ ህጎች ናቸው ማይነኩ? አረማአት ናቸው ሶስት መቶ ስጠና አንቀርሶ ነው ያለው ሁሉ መጽሐፍ የለም መቅዳት የለም ቀርጽ አይደለም በጭንቅላት ነው የምትሸመድደው። ትክክለኛና እውነተኛ ከዛ ሁሉ ውስጥ ወይም ከመቶ ወይም ከሰማንያ ዘጠና ሰው ውስጥ ያን ነገር ሸምድዶ የሚይዞ አንድ ሰው ነው። አቶ ክያ በስርዓቱ በስምንት ዓመት የስልጣን እድሜ ትልቁ የስልጣን ዘመን ገዳ መሆኑን በመጠቆምም ከዚያም በፊት በአራት ዓመት ስልጣን እንዲከት የማድረግ እድልን መኖሩን ጠቅመዋል። ማስተዳደር ካልቻለ በአራት ዓመት ይቀየራል። ስምንት ዓመት ላይ በራሱ ጊዜ ነው የሚለቁ ስርዓት ያልቃል ማለት ነው። አሁን እየተከናወነ ያለው የስርዓቱን ህግ የማስተላለፍ ስራው መቼ እንደሚጠናቀቅ አይታወቅም ያሉት ክያ ምችሌ ቀጣይ ስምንት ዓመታት የሚያስተዳድርበት ህግ የማውጣት ስራ ስርዓቱ በሚፈቅድላቸው አካላት ተሳትፎ እየተከናወነ መሆኑንም በመግለጽ ለቀጣይ አንድ ዓመት የሚወጣው ህግ ላይ የህዝብ ውይይት ተደርጎ የስልጣን ሽግግር ተፈጻሚ እንደሚሆንም አመልክተዋል። ይህን ህግ አትቻለው በዚህ ሊስተዳድር ነው ይሆናቸዋል፣ አይሆንም፣ የትኛው ጥሩ ነው የትኛው መጥፎ ነው ብሎ ለአንድ አመት ህዝብን አወያያል። ህዝብ አወያይቶ ህዝብ የጠላውን ይቶና ህዝብ የወደደውን ዛሬ አመት ደግሞ እንደዚህ ድጋሜ ጎዳን ሰ በምሮ ነገር ይወጣና ያንን ነገር ያጸርጣል። ህዝብ ነው ማክሮ ህዝብ ከወደደ ህጎች የምጸርቆ ስልጣን የምጸርቆ ዛሬ አመት ነው አባ ገዳ ጎበና ሆላ የግድ ሌላ እሳቸውን የሚተካ ሰው ይመጣል ማለት ነው። አዎ የግድ የዛሬ አመት ስልጣናቸውን ያስረክባሉ። ከዛሬ አመት ሰኔ ውስጥ ከዛ በኋላ እሳቸው አይሰሩም። ለዶችቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። አድማጮች በዚሁ የምሽቱ የዜናና የዜና መጽሔት ጥንቅር አበቃ።